የዩክሬንና የሩሲያ ጦርነት ሰሞኑን ኬየቭ ደፋር ኦፕሬሽን ወይም ስፓይደር ዌብ ቢንላደንን እንደገደለው ወረራ ነበር ሲሉ አንድ የአሜሪካ ሴናተር ተናገሩ። የዩክሬን ድፍረት የተሞላበት ሰው አልባ አውሮፕላኖችን በሩሲያ ቦምበርስ አውሮፕላኖች ላይ የፈጸመውን ጥቃት አሜሪካ በኦሳማ ቢንላደን ላይ ከፈጸመችው ግድያ ጋር የሚነጻጸር ብቃትና ድፍረት የሚያሳይ ነው ሲሉ የአሜሪካ ሴናተር ተናግረዋል። ሪቻርድ ብሉሜንታል እንደተናገሩት የዩክሬን ኦፕሬሽን ስፓይደር ዌብ እስከ ሳይቤሪያ ድረስ 41 የሩሲያ አውሮፕላኖችን ያወደመውም ከቅርብ ዓመታት ወዲህ ከተመዘገቡ ታላላቅ ወታደራዊ ውጤቶች አንዱ ነው። የኬቭ የጸጥታ ኤጀንሲ እንዳስታወቀው 111 ሰው አልባ አውሮፕላኖችን በድብቅ ወደ ሩሲያ ገብተው በአንድ ጊዜ ከዩክሬን ድንበር በሺህ የሚቆጠሩ ኪሎ ሜትሮችን ርቀው የሚገኙ ቢያንስ አራት ክልሎችን የአየር ማረፊያዎችን ደብድበዋል። ኦፕሬሽን ስፓይደር ዌብ የሳተላይት ምስሎችን የሩሲያ ቦምቦችን በከፍተኛ የዩክሬን ሰው አልባ አውሮፕላኖች መውደማቸውን ያሳያል። ኦፕሬሽን ስፓይደር ዌብ የዩክሬን ሰው አልባ አውሮፕላኖችን ድል ወዳጅና ጠላትን የሚያስተናግድ ሽንፈት ነው። ዜሌንስኪ በሩሲያ ላይ ተከታታይ ድፍረት የተሞላበት ወረራ ጀምሮ ከሁሉም በላይ ዩክሬን አሁንም ድረስ የመደራደሪያ ካርዶች እንዳሏት ለትራምፕ ያረጋገጠችበት ነው ተብሏል። ከዚህ ጥቃት በኋላ በዛሬ ዕለት ሮሲያ የዩክሬንን ቁልፍ ከተማ የሆነችውን ሱሚን እንደያዙ ተናግረዋል። ዩክሬን እንደምትገልጸውም የሩሲያ ኃይሎች በክልሉ ውስጥ ካለው የግንባር መስመር ዘጠኝ ማይሎች ርቀት ላይ ይገኛሉ። የሱሚ አካባቢ እርሻዎችና መንደሮች የማያቋርጥ የመድፍ ሩምታ ተከፍቶባቸዋል ብላለች። የሩሲያ ጦር የድንበር መንደሮችን በየጊዜው እየደበደበ ነው። የመኖሪያ ሕንፃዎችን እርሻዎችንና የሲቪል መሠረተ ልማቶችን ተቋማት በየጊዜው በማያቋርጥ የመድፍ ቁንቡላ እየቀጠቀጠ ነው ብላለች። ምንም እንኳን ራሽያ ይህንን አስተያየት የማትቀበል ቢሆንም